የትኛው የኦርቶዶክስ መጽሐፍ ነው የሚናገረው? ተመስገን

ሲቀበሉት የነበረ አንድ ቪዲዮ አለ እና ምንድን ነው ከጌታችን ከክርስቶስ ኢየሱስ መካከለኛነት ወይም አሰራጭ ጋር በተያዘ አንዳንድ እንግዲህ ወንድሞች በእኛ ሳይድ ያሉ ወንድሞች በእኛ

ምንም እንኳን ነዛ ብሽሉ እንደ ጌታችን ኢየሱስ ክርስቶስ ያን ለመካከል ይሄ ነበር ነበረ የተናገረው። እሱን አሁን የተወሰነ ነገር እናወራበታለን። ፕሮቴስታንቶቻችን ይህንን ትምህርት ከተቀበላቸው ያውሰየው አስታራቂ መካከለኛ ነው ሲባል ምን ማለት ነው? አስታራቂ ነው ማለት ነው። አስታራቂ ነው በምን መልኩ አስታራቂነቱ ከተባለ ቅዱስ ዮሐንስ አፈወርቅ እንደሚያብራራው ይሄን ነው ክፍል አንድ ጢሞቴዎስ ውስጥ ምዕራፍ ሁለት ቁጥር አምስት ማለት ነው። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። አይደለ ይሄን ጳውሎስ ነው የሚለው። በነገራችን ላይ እንዴ አስቡት ጌታችንና መድኃኒታችን ኢየሱስ ክርስቶስ መካከለኛ አይደለም፣ ጭራሽ መካከለኛ ነው የሚሉ ሰዎች አደገኛ ምንጭ። ለምን ከተባለ አንደኛ መጽሐፍ ቅዱስ በግልጽ ያስተምራል፣ ሁለተኛ መጽሐፍ ቅዱስ በግልጽ ማስተማወር ብቻ ራሱ አይደለም፣ የድህነታችንን ጉዳይ ነው። ክርስቶስ መካከለኛ ባይሆን እኛ በአልዳን ነበረ። በቃ ክርስቶስ መካከለኛ አይደለም፣ አልዳን አልዳነ። ኢየሱስ መካከለኛ ካልሆነ አስታራቂ ካልሆነ አልዳንም። በእርሱ መካከለኛነት በእርሱ አስታራቂነት ካልሆነ በስተቀር እንዴት መዳን እንችላለን? ሶ ይሄንን አስቀደመ ማወቅ መረዳት አለብን። በይሄ በድጋሚ አስረግጬ የምናገረው የቤተ ክርስቲያን ትምህርት ይህ መጽሐፍ ቅዱሳችን በጣም በግልጽ ነው የሚናገረው። ማለት መጽሐፍ ቅዱሳችን ክርስቶስ አስታራቂ እንደሆነ መካከለኛ እንደሆነ ምንም ማለት አሻሚም አይደለም፣ እምነቱን ለመናገር በአሻሚነት መልኩ የተቀመጠም አይደለም። ነው ምንድን ነው ይሄ የቡርኪና ፋሶ ጣሁት የምታስመስለኝ ወንድ ሜር። እሺ እና አሻሚ ነው ወይ የክርስቶስ አስታራቂነት መካከለኛነት? የዕብራውያን መልእክትን ማንበብ ነው፣ የዮሐንስ ወንጌልን ማንበብ ነው፣ ሌሎች መልእክታትን ማንበብ ነው። በቃ ሮሚ መልእክትን ማንበብ ነው። ሮሚ ምዕራፍ አምስት ላይ በግልጽ ነው የሚናገረው ጠላቶች ሳለን እግዚአብሔር በልጁ ሞት ከታረቀ ነው የሚለው ጠላቶች ሳለን ኃጢአተኞች ገና ሳለን እግዚአብሔር በማን ከታረቀን? ይላል በልጁ ሞት በወልድ ሞት ምን ካደረገን ከታረቀን። ስለዚህ የክርስቶስ ሞቱ መታረቂያችን ነው። ክርስቶስ መካከለኛ አስታራቂ ነው ሲባል ስለ ሁላችን ሞቷል፣ ራሱን መስዋዕት አድርጎ አቅርቧል።

ረድቱ የኢየሱስ ክርስቶስም መካከለኛነት፣ አስታራቂነት የማያውቅ ክርስቲያን በመስቀል ላይ ራሱን ስለ ሁላችን አቅርቧል አይደለም ራሱን በመስቀል ላይ ኖር ራሱን በመስቀል ላይ ስለ ሁላችን ጌታችን። ስለዚህ ይህንን የተወደደ መስዋዕት እግዚአብሔር ተቀብሎታል። ራሱ ከአብ ጋር ተቀባይ ነው። ይህንን ታላቅ መስዋዕት ተቀብሯል። በዚህ እርቅ እናገኛለን። ጌታችን ኢየሱስ አድርጎ ደግሞ በአባቱ ቀኝ በሰማይ በአባቱ ቀኝ ተቀምጧል፣ እና በመስቀል ላይ ያቀረበው ያ ማቅረብ ዘላለማዊ እንዲሆን ያደርገዋል። በመስቀል ላይ መኖሩ ማለት ነው። ክርስቶስ ኢየሱስ ምን ምድር ጥቅመ እሺ አረገ ትላላችሁ ክርስቲያኖች፣ ከደህነታችን ጋር ይገናኛል። ማረጉ ኢየሱስ በአፍ የመቀመጡ አሁን ይገናኛል ከደህነታችን ጋር እንዴት ይገናኛል ከተባለ በመስቀል ላይ ስለ ሁላችን መሞቱ እኛ ለማስታረቅ ነው አለ። ግን ያ አንዴ የሰራው የማዳን ስራ የማስታረቅ ስራ ዘላላማ መሆን አለበት ይለበት አለበት። አሁን ላይ ተነስቶ አንድ ሰው ወደ ክርስትና መምጣት የሚፈልግ ከዚ ጋር የሚታረቀው በማን ስራ ነው? በክርስቶስ ኢየሱስ ስራ ነው። አንድ ሰው ወደ ክርስትና ሲመጣ ከእግዚአብሔር ጋር ተታርቆ የሚጀምረው በጌታችንና በመድኃኒታችን በክርስቶስ ኢየሱስ ስራ ግን ያ ስራ የተሰራ ከሁለት ሺህ ዓመት በፊት ነው። አሁን ላይ እንዴት ሊሰራ ይችላል ከተባለ ክርስቶስ እርሱ ያ ይህንን ስራ የሰራው ጌታ ለዘላለም በህይወት ይኖራልና ያውም የት ወደ ሰማያት ከፍ ከፍ ብሎ አድርጎ በአባቱ ቀኝ ተቀምጦ አለ ነው። ስለዚህ ክርስቶስ ያኔ የሰራው የማዳን ስራ፣ የመስቀል ስራ፣ የማስታረቅ የመካከለኛነት ስራ ለዘላለም ጸጥ ነው ለዛ ዓለም ጸሉ ይሆናል እስከዓለም ፍጻሜ ማለት ነው። እስከዓለም ፍጻሜ ፋንክሽናል ሆኖ መዳን በሚፈልጉ ሰዎች ሁሉ ላይ ተግባራዊ የሆነ ይኖራል። ስለዚ ይህንም መማወቅ መረዳት አለብን። ይህን ያዛሩና አንዳንድ ፕሮቴስታንት ወንድነቶች ግን አክሊል እንደዚህ አለ አያችሁ። በቃ ምንም አክሊል እንደው በቃ ከቤተክርስቲያኒቱ ትምህርት ውጪ ተናገረ ቤተክርስቲያኒቱ፣ እንደዚህ ያሰብክ እርሱ ግን ይሰብካል፣ እንደው አኪል ገብቶታል የሚል ሰውም ደግሞ አልፎልፎ ሳይ አኪል ገብቶታል ለኢየሱስ እኔ ማለት ይህን ትምህርት ፕሮቴስታንት ወንድነቶች ጥሩ ነው። ከበፊቱም ይህ ትምህርት ከጥንትም የመጣ በመጽሐፍ ቅዱስ ላይ ከተጻፈ በአባቶቻችን ከተሰበቀ፣ ቤተክርስቲያን አሁንም የምንሰበቁ ወንድሜ አሁን የትኛውን ክርስቲያን እንደው ለመተቸትም ስትሉ ራሱ እናንተ ውዳሴ ማርያም ታርጉ ትሉ ይላል፣ ውዳሴ ማርያም ናት ይላል። ውዳሴ ማርያምን የማይጸልይ ክርስቲያን ይላል ማለት ነው። እንግዲህ ብዙዎቹ ክርስቲያኖች በውዳሴ ማርያም ይጸልያሉ። ውዳሴ ማርያምን ሲጸልዩ ሬዲራም ተተው ነገር ቅዳሴ ውድ አሁን ነገር በውድ ከዚህ ሲጸልይ የውዱ ላይ ዝብረ ገለጣ አድርገ ስታነበው ለአዲስ ኪዳንም አስታራቂ ሆነ እኮ ይላል ለአዲስ ኪዳንም አስታራቂ ሆነ በደም ፈሳሽነት ያመኑትና ንጽዋም ምድርም ምርትም አነጻቸው አላናቸው። ቅዳሴ ማ ሁሌ የምንጸልየው ላይ ለአዲስ ኪዳን ማስታራቂ ሆነ እያለን እየጸለይን የማናምነውን የምንጸልየው የማናምነውን አንጸልየው። ይህ እምነታቸው ስለ ቅዱሳን አሳስቦ ከሆነ ግን እዚህ ላይ ንቅንቅ የሚል ው እንደዚህ ምንም የማይነቃነቃ አይነት እምነት ነው ያለን፣ የማይገፋ አይነት በአለት ላይ እንደተመሰረ ያለ አይነት እምነት ነው ያለን። የክርስቶስ የማስታረቅ ስራው ላይ፣ የመካከለኛነት ስራው ላይ ይህን እናምናለን። ቤተክርስቲያን እንደማታም እያስመሰላችሁ በጌታ የግለሰብ አታደርጉት። አኪ የሚያምኑ ቤተክርስቲያን አታም ስለዛ ወደ ነው እዚህ ሰዎች ቤተክርስቲያንን እንዳያዩት ብዬ ማስበው አሁንም እንደዚህ የምታደርጉበት ዋና ምክንያት ቤተክርስቲያን ሳታስተምር ቀርታ ወይም ሳታምን ቀርታ አይደለም። ቤተክርስቲያን ታምናለች፣ በቃ ለ የክርስቶስን የመካከልነት ስራ የማስታረቁን ስራ እንዳልኳቸው በሚገባ ለምታም ነው። ግን የለም በቃ የአገዶ አኪል ነው በርቶለት አሉ ማለት ምን ጋር ለማድረግ የሞከሩ ማለት ነው። ማለት አኪል በርቶለታል ካሉ ይህን ሲናገር አኪል፣ እንግዲያውስ ምን እያሉ ነው? ቤተክርስቲያን ይህንን አታስተምርም። ፕሮቴስታንቶች ምናልባት አኪል ይህን ሲል ከሰማችሁ እንደ ጥሩ ነው የተናገረ መስሏችሁ ወደ እሱ ሊድ እንዲና እንዳትኑ ማለት ወደ ሱ ሳ ወደ ቤተክርስቲያን እንመለስ እንዳት ምክንያቱም ይሄ አኪል ነው እራሱ የሚያስተምረው እንጂ ቤተክርስቲያኒቱ አታስተምርም ለማለት ሲፈልጉ ከፈለጉን ያደረጋሉ። ሰንጠቅ ያደረጉና ይኸው እኛም ስንል የነበረው ይህ ነው። ቤተክርስቲያኒቱ አልተቀበለችም በቃ ል ማለት ጀመ ነው ቤተክርስቲያኒቱ ካላች አኪል ላይ ቤተክርስቲያኒቱ የማትለውን የጌታ ቤተክርስቲያን የማትለውን አለለም የጌታ ቤተክርስቲያን የምትለው ነው ልና ከእናንተ በምን እለያለሁ? ቤተክርስቲያኒቱ የማትለው ነው እኔ ተረስቼ የምል ከሆነ እኔ ከእናንተ ያኔ በምን እለያለሁ? የራሴ ዝን እ አዲስ ነገር መፍጠር ጀመርኩኝ ማለት እኮ ወዳጆች እና እንደዛ አይደለም። በባቃችሁ በተቻላችሁ አቅም ፖለቲክስ ሰት ስለፈጠራችሁ ማለት ትምህርቱን መማማሪ ይበጃጠሩ የክርስቶስን የማስታረቅ ስራ በቤተክርስቲያናችን ውስጥ እጅ ሁኔታ ነው